ይሄ ቅርታ ፈረደበት። እስቲ እናንተ አስተያየታችሁ ምንድን ነው? ቅርታ ታደርግለት አታደርግለት? እኔ ታደርግለት ባይነኝ። ያው ትንሽ ትቅጣው፣ ሳትቸኩል ትንሽ ትቅጣውና ቆንጣጥ ታደርገውና እንግዲህ ይህን ነገር እንዲምላችሁ፣ እውነት ከሆነ ነው ፕራንክ ካልሆነ ትንሽ ቆንጣጥ ታደርገው አንድ ወር ምናምን፣ ከዛ ቅርታ ታደርግለት ባይነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንደም የሌላ እምነት ተከታይ ሰላም ሰላም፣ እንዴት ናችሁ? እወዳችሁ አከብራችሁ፣ ስለምታበረታቱን ጀዛከላህ ኸይር ጀዛ። ቪዲዮ ስድስት ደቂቃ ብቻ ነው፣ በአላህ እስከ መጨረሻ እወዳችሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንታችሁ እንግዲህ አበደ ኮሜንት የሚያዝናና የሚያስተምር ኮሜንት ነው የምጽፉት ሳትሳሱ። እንግዲህ ባላችሁ እውቀት ላይ አላህ ይጨምርላችሁ ብላችኋለሁ። እንግዲህ ዛሬ እንግዲህ በነውብዬና በነሄሉ መጥቻለሁ። ቤተሰቦች እንግዲህ ዛሬ እስቲ እናንተ ምንድን ነው የምትሉት? ይቅርታ ማለት እንግዲህ ይቅርታ ትልቅነት ነው። ይቅርታ ታደርግለት አታደርግለት የሚል ነው ዛሬ ይዤ የመጣሁት እና እኔ ታደርግለት ነው፣ ግን አሁን ላይ አይደለም ትቅጣው። በተለይ ከሱ በላይ ያናደደችኝ ይቺ ጦልጣላ እህቱ ማለት ነው። ቢያንስ እንኳን ሴት ናት፣ ከሴት ስትጨቆን ያለ አግባብ እንደዚህ አይነት ዱብ እዳ ሲመጣባት ለምን የእናቴ ልጅ አትሆንም? ያን ነገር እዛ የመጣችሁና ከተጨቆነ ጎን ነው የምቆመው እኔ ወላሂ ነው የምላችሁ ሀቁ ጎን ነው የምቆመው ሰው ያኔ። ስብእና የሚባል ነገርም እኮ አለ፣ የሆነ ይሉንታ ነገር አለ እኮ እኛ። ብድግ ብለህ ተከርብታ ከዛችኛዋ ጋር መለጠፏ ውብዬ ማለት ከእጇ በልተሻል ከእጇ ጠጥተሻል፣ ብዙ በቤተሰብ የምትተዋወቁ ናችሁ። በቃ እህቴ ብላ ነው የምትጠራሹ። ብዬ እኔ እህቴ የለኝም አንቺ እህቴ ነሽ ግን ክርብት ብለሽ ትላንት ላገኘሻት ሴት መገልበጥሽና ውብዬን አይፈልግሽም። ቤቱ እኮ ነው መች ፈልግሻል። መጀመሪያም አንድ ጊዜ ትዝ የሚላችሁ ከሆነ እሷ ለአንተ አትሆንህም፣ እሷን ፍታት። እኔ ምን መሰለች ጓደኛዬን አመጣልሃለሁ ብለዋለች። ፕራንክ ነው ብላን የሰራችው እና ግን ውብዬ በጣም ነው እንኳን ዩቱብ ላይ መታ ራሱ እናንተ ብትሆኑ ምን ታደርጋላችሁ? ይሄ ፕራንክ አይደለም ፣ ውስጧ ያለውን ነገር ነው እየተናገረችው እንደ ፕራንክ አድርጋ። እኔ እሷን በሷ አልጠብቃትም። በጣም ነው ልቧ ተሰብሮ ማለት ነው። እሷ እንደ ፕራንክ ነው ያቀረበችው እንጂ ሀሳቧ ፕራንክ አይደለም ብላለችው ብዬ ማለት ነው። አሁንም ደግሞ ድጋሚ ደገመችው፣ ጊቢልኝ ወላ ጊቢልኝ እየተባባሉ ከዛች ጋር ማለት ነው። ችኛቷ በጣም ነው ያሳዘነችኝ። በዛ ላይ ሁለት ነፍስ ናት። ወይ ልትወርቅ ትችላለች፣ ወይ የሆነ ነገር ሊያዞራ ትችላል። ብቻዋን ቤት ውስጥ ቀለል ባለ መንገድ የሁለት መቶ ብር አባ ገዝቶ። እቅርታ እቅርታ እኮ እንደዚህ እቅርታ እኮ እንደፈለግክ ተራምደህባት ሴት ልጅ ልቧን ሰብረ ካድምተክ ቀለል ባለ ነገር አደለም። እቅርታ። ከዛች ጋር አልሳካላቸው ካላቸው ሲሉ ሁኔታውን ቀየሮት። ነገሩ እውነት ነው። ወደ ሌላ ሰው ስልኬ ምናምን ተብለው ቀይረውት ነው። ድጋሚ እሱ ወደ ራሱ የመጣው እንጂ እውነታው ወጥቶ አይደለም። አንተ በጣም ብዙ ይቀርሃል። አንዳንድ ጊዜ ውቀት ሳይኖረን ውቅናው ይሰጠንና እንፈምሳለን። በምንፈምስ ሰዓት ደግሞ የዛን ሰው የነዛ ህዝቦች መንጋዎች እይታዎችን እንጂ የራሳችን ቆም ብለን ስተት አለን ወይ አንልም። ለምን ሰው ብቻ ስለተከተለን ሰው ብቻ ቪዲዮችን ቫይራል ስላወጣለን ኮሜንት ጥሩ ኮሜንት ስለተጻፈልን ብቻ እኔ አዋቂ ነኝ፣ በጣም አውቃለሁ፣ ጀግና ነኝ ማለት የለብንም። ያ ሰውዬም እኮ ጥሩ ኮሜንት የጻፈልግ እኮ የራሱ ስብህና ነው። ጥሩ ኮሜንት የጻፈልግ እንጂ እኮ ስለ አንተ ስብህና አይደለም የጻፈልግ። ትክክለኛ ሰውማ እንዲህ አይደለም፣ ትክክል አይደለም፣ ይሄ ስህተት ነው ብሎ ነው የሚነግርክ እንጂ አሁን እናቴቱ መጥተው እንግዲህ ሄሉን ነው ይቅርታ እንድታደርግላ እኔ ሙስተሂል እንደውም ሄሉንም ይሄንንም እቅርታ አላደርግላቸውም። እኔ ብሆን ማለት ነው። ለምን እቅርታ ማላረግል መቀጣት አለባቸው ጥፋታቸውን። ሁለት ወር ሶስት ወር መቆንጠጥ አለባት። ከዛ በኋላ የልጁ አባት ነው ያው ይሄ በግ ነው ሰልጥኖ ቢሆን ያንን ነገር ያደረገው። አዎ ያናድዳቸዋል። ይሄ በበግነቱ ነው። እንደ በዚህ ግባና ይሄን ሳር ግመጥ፣ በዛ ግባና ያን ሳር ግመጥ እንደተባለ ከፍት ነው። ተነርቶ እንትን ያለው ማለት ነው። ደግሞ እነዛ መንትዮችንም ደግሞ አይታችኋል። አንድኛው ወደ ውብዬ፣ አንድኛው ወደ እነ ሄሉ ተከፋፍለው ማለት ነው። ይሄ ነው እንግዲህ የዩቱበሮች አሽቃባጭነት ማለት ነው። እንትን እንዳለ ወደ ዘነበለበት የምትዘነበሉት ማለት ነው። የሰው ልጅ አቋም በቃ አቋምን ይዞ ነው አቋሙ ጋር የሚራመደው። ፕራንክም ስታረጉ እራሱ በተጠንቀቀ ፕራንክ አድርጉ እውነትም የምትሰሩ ከሆነ በተጠንቀቀ። ግን ፕራንክ ስትሰሩ ደግሞ እንዱ ጭራሽ እንዱ የሆነ አላደል አንዱን ይዞ አንዱን ጥሎ የሚሮጥ ጻል ልጃቱ ነው። እናንተ ራሳችሁ ሳትግባቡ እንዴት ነው ሰው የምታግባቡት? ወላሂ እስኪ